የ18 ዓመት ልጅ በ37 ዓመት ሴት በፍቅር ይወድቃል። የፊልማችን ታሪክ የሚጀምረው ጸጥ ባለ የባህር ዳርቻ ላይ ጆይ የተባለ የ18 ዓመት ልጅ ከወላጆቹና ከታናሽ እህቱ ጋር ካሉበት ቦታ ቀይሮ ጀርመን ውስጥ ከምትገኝ ሌላ አዲስ ከተማ ተዘዋውሮ መኖር ይጀምራሉ። ጆይ በትምህርቱ በጣም ጎበዝ ተማሪ፣ በጥሩ ስነ ምግባር የሚታወቅና በትምህርት ቤቱ ከፍተኛ ደረጃ ያለው ሲሆን እንዲሁም ትልቅ የወደፊት ህልም ያለው ልጅ ነው። አባቱ ኖርማን በንግድ የተሳካለት ኃይለኛ ነጋዴ ሲሆን እናቱ ሚርያም ጎበዝ ፎቶግራፍ አንሺ የመሆን ህልም ያላት ሴት ነች። በአንዲት ደስ በምትል ቀን ከሰዓት በኋላ ቤተሰቡ ወደ የስራቸው ሲሰማሩ ጆይ በሞቶርሳይክሉ ሳይክሉ ወደ ባህር ዳርቻ ይሄዳል። ውቅያኖሱ ያለማቋረጥ በፊቱ ተዘርግቷል። ማዕበሎች በቀስታ ወደ ባህሩ ዳርቻ ይንሸራተታሉ። ነገር ግን የጆይን ትኩረት የሳበው ያ ደስ የሚል አካባቢው ገጽታ አይደለም። ከውሃ ውስጥ እንደ ህልም ነገር በሰላሳዎቹ መጨረሻ ላይ የምትገኝ አንዲት ሴት ብቅ ስትል አይኑ እርሷ ላይ ይወድቃል። እርሷ ስሟ ሮዝ የምትባልና እየታየች እንደሆነ ሙሉ በሙሉ ሳታውቅ እርጥቤ ማዋኛ ልብሷን እየቀየረች ነው። ጆይ ሲያያት ከዚህም በፊት ተሰምቶት የማያውቅ ስሜት ይሰማዋል። ከዛም ሮዝ ወጣቱን እዛ ቆሞ ታስተውላለች። በዚህም ጊዜ ከመሸፋፈን ወይም ከመሸሽ ይልቅ ያልተጠበቀ ነገር ታደርጋለች። እሷን በቀጥታ ወደ እሱ ትመለከታለች። ጆይም በዚህን ጊዜ በደስታና በፍርሃት ሲያያት፣ እርሷ ግን በከፍተኛ በራስ መተማመንና እርጋታ ቃናን ሁናታ ፋጥጣለች። ልብሷን መቀየሩንም ቀጠለች። ስትቀይር ፎጣዋን እንኳን ወደሱ ዞራ በሰፊው ትከፍታለች እና ጆይ ግን በሞተሩ ወደው እየተጣደፈ ይሄዳል። አእምሮ በደንብ ሊረዳው በማይችል ስሜት እየሮጠ ነው። በማግስቱ ከቤተሰቡ ጋር ሲገበያይ ጆይ ሮዝን በድጋሚ ያያታል። በዚህን ጊዜ በአካባቢው በሚገኝ ጫማ መሸጫ ሱቅ ሮዝ ጫማ እየሞከረች ነው። እርሷም ያረጀ ጫማዋን ወደ ቦርሳ አስገብታ ስትሄድ እያየ ልብ ምቱ ከእርሷ ጋር እየዘለለ ሳያስበው እርሷን በየመንገዱ መከተል ይጀምራል። ሮዝ ወደምታርፍበት ትንሽ ሆቴል እየሄደች ነው። ጆይም እየተከተላት ራሱን የእርሷ የሆቴሉ ክላስ በር ላይ ቆሞ ያገኛል። ሮዝ በሩን ስትከፍት ወዲያው ከባህር ዳርቻ ያየችው ልጅ እንደሆነ ትገነዘባለች። ጆይ ተሳስቶ ወደ ክፍሏ እንደመጣ በመናገር ሰበብ ለማቅረብ ይሞክራል። ነገር ግን ሮዝ አውቆ እንደሚዋሻት በቀላሉ ስላወቀች ሮዝ ሀሳቡንም ስለተረዳች እና እርሷን ፍላጎት አድሮባት ስለነበር በእርጋታ ወደ ውስጥ እንዲገባ ትጋብዘዋለች። እርሱ ገና ተማሪ መሆኑና ብዙ ነገር እንደሚጠብቆ ለነገሩ ያህል ብትነግረውም እና ትልቅ የእድሜ ልዩነት ቢኖራቸውም አንድ ሊቆጣጠሩት ያልቻሉት ማግኔት ሁለቱን አንድ ላይ ስባቸዋል። በክፍሉ ውስጥ ያለው አየር በነሱ ስሜት ማዕበል ይግላል። ሮዝ ልብሷን ማውለቅ ትጀምራለች። ነገር ግን ጆይ በጊዜው ለእንደዚህ አይነት ነገር ተፈጥሮ እየገፋፋቸው ቢሆንም ለእርሱ ሁሉም ነገር አዲስ ሆኖበታል። በዚህም ፍርሃትና ድንጋጤ ይወረዋል። እናም ሮጦ ከክላሷ ይወጣል። ሮዝ በሆቴል ክፍሏ ውስጥ ቆማ ትቀራለች። አሁን ጆይ በአእምሮ ያጋጠማቸውን እያንዳንዱ ዝርዝር ሁኔታዎች ይመላለሱበታል። በሚቀጥለው ቀን ሮዝን እንደገና ለማየት ተስፋ በማድረግ ወደ ሆቴሉ ይመለሳል። ነገር ግን ከዛ መውጣቷን ስላረጋገጠ እሷን ለማግኘት በጣም ፈልጎ ለሆቴሉ ሰራተኞች የሮዝ ዘመድ ነኝ ብሎ የእሷን አድራሻና መረጃ ለማግኘት ይጠይቃል። እንግዳ ተቀባዩም አድራሻዋን ትሰጠዋለች እና ጆይ አሁን እሷን ለማግኘት የሚያስችል መንገድ እንዳለው ይረዳል። ጆይ ሮዝ የፖስታ ቤት ሰራተኛ እንደሆነች ያውቃል። በከተማው ውስጥ የፖስታ ቤት ደብዳቤዎች ስታደርስ ከርቀት እየተመለከተ በየዕለቱ ውሎዋን መከታተል ይጀምራል። አሁን ለእርሷ ያለው ስሜት በየቀኑ እየጨመረ ይሄዳል እና በስጦታ መልክ እርሷ ሳታይ አበቦችና ፍራፍሬዎችን ብስክሌቷ ላይ አድርጎ የእርሷን ትኩረት ለማግኘት ይሞክራል። ሮዝም እነዚህ ስጦታዎች ታስተውላለች፣ ነገር ግን ማንዛ እንዳደረገ አታውቅ። በመጨረሻ ጆይ እየተከታተላት እንደሆነ በግልጽ ትነግረዋለች። እርሱም በዚህ እያለፍኩ በአጋጣሚ ነው ያገኘሽኝ እያለ ይዋሻታል። እርሷም እኔን ማታለር አትችልም ብላው ከእርሷ እንዲርቅና እርሷ እንዲተዋት በጥብቅ ትነግረዋለች። ጆይ ግን እርሷም መተው አልፈለገም። ያንቀና መሻሽ ላይ ተስፋ ሳይቆርጥ አሁንም ከእርሷ ጋር ያለውን ግንኙነት እንደምንም ለማስተካከል ከቤቷ ውጪ ይጠብቃታል። ሮዝም ግራ ገብቷት እርሱን ለማውራት ትወጣለች እና በዚህም ጊዜ ቆም ብላ ሁሉንም ያለውን እውነታ ስታስረዳው ዊል የሚባል ፍቅረኛ እንዳላት ነግራው እርሱም አሁን ለንግድ ሥራ ወደ ሌላ ከተማ እንደሄደና እንደሚመለስ ነግሯለች። አክላም እርሷ እርሱም በዕድሜ በጣም እንደምትበልጠው በድጋሚ ነግራው በመካከላቸው ማንኛውም አይነት ግንኙነት የማይቻል እንደሆነ ታስረዳዋለች። ሮዝ ንግግሯን ጨርሳ ወደ ውስጥ ለመመለስ ስትዞር ጆይ በሞተሩ ተሰናክሎ ወድቆ እጁን ይጎዳል። ሮዝም ዞራ ስታ እጁ ደምቶ ስለነበር ወደ አዋዝና እርሱን ታነሳዋለች። እርሷም እንደዛው ትታው መሄድ ስላልቻለች ወደ ቤቷ ወስዳው የመጀመሪያ እርዳታ ትሰጠዋለች። አሁን ሁለቱ ተቀራርበው በግልጽ መነጋገር ይጀምራሉ። ስለ ፍቅረኛዋ ዊልም አውርታው በቅርቡ እንደሚመለስ ነግራው እሷ የተገናኙ ሰዓት በሆቴሉ ያረፈችው በቤቷ ውስጥ የግንባታ ሥራ ስለነበር እንደሆነ ትነግረዋለች። ጆይ አሁን ድፍረት እየተሰማው ሆቴል ውስጥ እንደፈራ ይነግራትና ዛሬ ግን ምንም ቢፈጠር እንደማይሸሽ ቃል ይገባላታል። እናም እርሷ ለቁሱሉ የመጀመሪያ እርዳታ ሲሰጠው እርሱ ደግሞ ለስሜቷ ማብረጃ መርፌ ሊሰጣት ነው። አሁን ሩስ ወደ መኝታ ቤቷ ስትወስዶ እናያለን እና አሁን እውነትም ጆይ እንደመጀመሪያው አይሸሽም። በዚህ ጊዜ ሮዝ ለረጅም ጊዜ ባሏ ከሄደ በኋላ ወንድ አይታጣቁም ለዛ መፍትሄ ከጆይ ጋር እንደምንም ግንኙነት ለማድረግ ትፈልጋለች። ነገር ግን ነገሮች በመካከላቸው መሞቅ ሲጀምሩ የጆይ የልምድ ማነስ ችግር ይሆናል። ግንኙነት ቢያደርጉም ነገር ግን ሁለቱም ሳይደሰቱ ግራ ተጋብቶ ከዛም ሮዝ ቀስ ብላ እንዲወጣላት ታዘዋለች። አሁን ጆይ እየሄደ እያ እያለ ወደ ኋላ ተመልሶ ሌላ ጊዜ መመለስ ይችል እንደሆነ ይጠይቃታል። ሮዝ ግን መልሳት ሰጠው። በዛን ቀን ጆይ እርግጠኛ ባልሆነ ሁኔታ ውስጥ ሆኖ ወጥቶ ይሄዳ። ነገር ግን አሁንም በሚቀጥለው ቀን ጆይ ባለማቋረጥ ተመሳሳይ ስሜት ይሰማዋል። ቤተሰቦች በመሃል ላይክ ሰብስክራይብ ማድረጎን እንዳይረሱ ጆይ ትምህርት ቤት ክፍል ውስጥ ቢሆንም፣ ነገር ግን አእምሮ ሁሉ በሮስ ዛብ ተሞልቷል። እናም ባይማርም ከትምህርት በኋላ አንድ ጠርሙስ አልኮል ይዞ ወደ ሮስ ቤት ይሄዳል። በዚህም ጊዜ ራሱን ለማረጋጋትና ወንድነቱን ለመጠቀም ቆርጧል። አሁን የሮስ ቤት ውስጥ ሆነው ስለ ቤተሰቡ ህይወት እያወራት ጆይ ጆይ ስለአባቱ የንግድ ስኬትና የጊዜ ጥበት እና እንዲሁም እናቱ ስላልተሳካላት የፎቶግራፍ ፊልሟ ይነግራታል። ውይይቱ እየቀጠለ ሳለ ነገር ግን እየጠጡ ስለሆነ አሁንም ነገሮች እንደገና በመሃላቸው ሌላ ትኩስ የስሜት ማዕበል ውስጥ ይገባሉ። አሁን ጆይ ዝግጁ ነው። በዚህን ጊዜ የሮዝ ምልክቶችን በማንበብና ለፍላጎቷ ምላሽ በመስጠት ሳይቸኩልና ሳይደነግጥ ሙሉ በሙሉ ጊዜው ወስዶ የእርሷ ደስታ ላይ ያተኩራል እና ሮዝ ለመጀመሪያ ጊዜ ስትመኘው የነበረውን እርካታ ታጣጥማለች። በዚህን ጊዜ እርሷ ደስተኛ ብቻ አይደለችም አይታ በማታውቀው ፍስሓ ተሞልታ ታበራለች። አሁን ተማሪው ጆይ ከሮዝ ጋር ጊዜ ለማሳለፍ በተከታታይ ትምህርት ቤት መቅረት ይጀምራል ከተማዋን ላይ ያካልላሉ እርስ በርሳቸው ፎቶግራፍ ይነሳሳሉ እና በስሜት አብረው ይከንፋሉ። ጆይ ሮዝም ከከተማ ውጪ ወደ ሆነና ማንም ሰው ወደ ማያያቸው የአባቱ እርሻ ቦታ ይወስዳታል። ነገር ግን አንዳንድ ጊዜ ሚስጥሮች ራሳቸውን የሚገልጡበት መንገድ አላቸው እና ጆይ ወደ ቤት ሲመለስ እናቱ ሚሪያም ክላሱን እያጸዳች ስልኩን አግኝታ ሮዝና እርሱ የተነሱት ፎቶ ታያለች። እናት ፎቶ የማንሳት ህልም ብቻ ሳይሆን ያላት የፎቶንም ጥቅም እውነታ ታውቃለች እና አሁን ልጇ በጣም በዕድሜ ከሚራራቁ ሴት ጋር የማይሆን ግንኙነት እንደጀመረ ወዲያውኑ ከፎቶው ትገነዘባለች። ይህ በእንዲህ እንዳለ ሮዝ ከዊል ጋር ያላት ግንኙነት ከጊዜ ወደ ጊዜ እየሻከረ ይሄዳል። ከቢዝነስ ጉዞ ሲመለስ የሮዝ ባህሪ ዊልን ጥርጣሬ ውስጥ ያስገባል። ሮቤቶቹ ሮዝን አዘውትሮ ስለሚጎበኛት አንድ ወጣት ልጅ ይነግሩታል። ዊል እሷን ሲያፋጠጥ ሮዝ ለማፈግፈግ እየሞከረች ስናይ፣ ነገር ግን ፍቅረ ከፊተኛው፣ ዊል ቁጣ ይፈነዳና በንዴት በቤቱ ዙረ ጣርሙሶችን ይሰባብራል። እናም የብርጭቆ ቁራጭ የሮዝን ፊት ይቆርጣል። ከዛ ግን ዊል ጉዳታን አይቶ ቁጣው ወዲያው ወደ ጸጸት ይለወጣል እና ቁስሏን ሊያክምላት መድኒት ይሰጣታል። ሮዝ በመጨረሻ እውነቱን ታወጣለች፣ አው ከሌላ ወንድ ልጅ ጋር የማይገባና እርሱን የሚያስከፋ ነገር እንዳደረገችና ያ ስህተት እንደሆነ ትነግሯለች። ዊልም በኑዛዜዋ በጣም ያዝናል፣ ነገር ግን እንደምንም ራሱን አሸንፎ ከዚህም በኋላ እንደዚህ እንዳታደርግ አስጠንቅቋት ይቅርታ ያደርግላታል። በሌላ በኩል በተመሳሳይ ጊዜ ሚርያም የጆይ እናት ስለ ሁለቱ ግንኙነት ጆይን ታፋጥጠዋለች። እርሱም ለመዋሸት እየሞከረ ሮዝ ኖርማል ጓደኛው ብቻ እንደሆነች ይገልጽላታል። ሚርያም ግን ሁሉንም ነገር እንዲነግራት በደንብ ትጫነዋለች። እሱም ሌላውን ጉዳይ ሳይነግራት ሮዝ በፖስታ ቤት ውስጥ እንደምትሰራ ጆይ በመጨረሻ ሳይወድ በግድ ይነግራታል። ሜርያም ይህንን መረጃ ለአባቱ ኖርማን ታካፍላለች። ልጃቸው በእድሜ ከገፋች ሴት ጋር እየተበላሸ እንደሆነና የወደፊት ህይወቱ አደጋ ላይ እንደሚወድቅ ፍራቸዋን ትገልጽለታለች። በማግስቱ ሜርያም በሥራ ቦታዋ ሮዝን ታገኛታለች። የአመቱ መጨረሻ ፈተናው እየተቃረበ መሆኑንና ግንኙነታቸው ትምህርቱ ላይና የወደፊት ዕጣ ፈንታውን እያበላሸው መሆኑን በመግለጽ ሮዝን ከጆይ ጋር እንድትርቅ ተማጽነቻት እናቷ እናት ነችና ጆይ በትምህርት ላይ እንዳያተወክርና በህይወቱ ተሳክቶለት ማየት እንደምትፈልግ ትነግራታለች። እናም ሁሉንም ነገር አግባብ ላልሆነ የፍቅር ግንኙነት ብሎ ማጣት እንደሌለበት ታስገነዝባታለች። ሮዝም ሜረም ትክክል እንደሆነች በማመንና እርሷም ከርሱ ጋር ሁሉንም ነገር አስቀድማ ለማቆም እንደወሰነች ታስታውቃታለች። በማግስቱ ሮዝ ለጆይ አስከፊውን ዜና ለመንገር ወደ ትምህርት ቤቱ ትገባለች። እርሷም ሁሉም ነገር ይቆርጥለታል በማለት እና ፈተናው ላይም ያተኩራል በማለት ሮዝ ፍቅረኛዋን ዊልን ልታገባ እንደሆነ ታሳውቀዋለች። ይህን ሲሰማ ጆይ በጣም ይናደዳል። ሙሉ በሙሉ ከቤት ይጠፋል። ወደ ቤቱ አይመለስም። ወላጆቹ በጭንቀት ይዋጣሉ። ይህ ፈተና ወሳኝ ነው። ካመለጠው የትምህርት ዓመቱ በሙሉ ይባክናል። የወደፊት ህይወቱም አደጋ ላይ ይወድቃል። ይህ ያለ የሮዝ የሰርግ ቀን ይደርሳል። ዊል የሰርጋቸውን መኪና ሲያዘጋጅ ኖርማን በራቸው ላይ ሆነውን እናያለን። ጆይን እየፈለገ ሲሆን እርሱም ከሮዝ ጋር ሊሆን እንደሚችል ጠርጥሮ እዛ መሄዱ ነው። ዊል እና የጆይ አባት ኖርማን ሲያወሩ ሮዝ ንግግራቸውን ከቤቱ ትሰማና ወዲያውኑ የጆይን አባት መርዳት እንዳለባት ትገነዘባለች። ምንም እንኳን ጆይ ከእርሷ ጋር ባይሆንም ሮዝ የት ሊደበቅ እንደሚችል ከበፊቱ ውሏቸው ታስባለች። እሷና ኖርማን ከዚህም በፊት ከጆይ ጋር አብሮው ያሉ ብዙ ጊዜያቸውን ያሳለፉበት ሩቅ ወደ ሆነው የኖርማን እርሻ ቦታ በፍጥነት ይሄዳሉ። እዛም ጆይ ሙሉ በሙሉ ሰክሮና ራሱንም እንኳን በማያውቁበት ሁኔታ ውስጥ ሆኖ እዛው ያገኙታል። እነሱም ከስካሩ ለማስታገስ ቀዝቃዛ ከስቃዛው ውሃ ፊቱ ላይ ይረጩለታል እና ጆይ ወደ ንቃተ ሕሊናው ሲመለስ እንደገና ይናደዳል። አባቱ ከዚህም በፊት ለሱ የሚሆን ጊዜ እንደሌለውና ለምን በድንገት አሁን ስለሱ መጨነቅ እንደቻለ በመጠየቅ እየጮህ አባቱን ይወቅሰዋል። ኖርማንም ልጁን ለማረጋጋት ይታገላል። እናም በመጨረሻ ወደ ቤት እንደምንም አግባብቶ ይዞት ይገባል ጆይም ፈተናውን ለመፈተን ይበቃል። እሱም የወደፊት ጣፋንታውን የሚወስነውን ፈተና ለመፈተን በተቀመጠበት ጊዜ ሮዝ ዊልን ስታገባ ያሳየናል። ጆይም በመጨረሻ ከስሜት ወጥቶ እውነታውን ይረዳል። እሱና ሮዝ አብሮ እውነተኛ የወደፊት ጊዜ ሊኖራቸው እንደማይችሉ እንዲሁም የእድሜ ልዩነትና የተለያዩ የህይወት ደረጃዎች ፍቅራቸውን የማይቻል እንደሚያደርገው በማስተዋል ነገር ግን ጆይ በህይወቱ ስለ ፍቅርና የልብ ስብራት የተማረው ትምህርት ለዘላለም ከሱ ጋር ይኖራል። በመጨረሻ ጆ ትክክለኛ ህይወቱ መኖር ይቀጥላል። ሮዝም ከዊል ጋር ሰላማዊ የሆነና ፍቅር ያለው ትዳራን ትመራለች። የሮዚና የጆ የፍቅር ጊዜም አጭር ቢሆንም ለዘላለም የወደፊት ህይወታቸውን አቅጣጫ ለውጦላቸዋል። እናም የዛሬው ፊልማችን ታሪክ በዚሁ ያበቃል። ፊልሙ ከወደዳችሁት ላይክ እናም ከፊልሙ ያገኛችሁትን የህይወት ትምህርት በኮሜንት ያስቀምጡ። እንዲሁም ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።